ሲያምር በጣም ነው የሚያምረው። ያምራል፣ በጣም ነው የሚያምረው። አሁን ስትተኛ ታውላልቀዋለህ? አይከብድም? ኦኬ። እኔ ስተኛ አይቀርብም፣ ልቅልቅ አድርጌ ነው የምተኛው። አልችልም። ጋይስ ወይ ቅርታ ይቅርታ፣ እናንታቶ ትሪፕሉን እንጠቀም። ሰራባት ትሪፕሉን እንጠቀም። የሽየ ቴንኪው አምስት ሺህ እንግባ አምስት ሺህ እንግባ። ረፊያን እንድሰቡትሽ። ቴንኪ ቴንኪ ቴንኪ ሃና በጣም እንድትጨፍር ፈልገዋል መሰለን። ቴንኪ ማር

ያምራል። አይ የጋይስን አላልኩም። ያምራል፣ ጌታ ያምራል። እኔ ሰው ቀይ እኔ ተፈራራም በጣም ተፈራረ ነገ ግን እንደዚህ መቼ አናወራም። ፈታ ብለን ነው ነገ የምናወራው። ስንት ሰዓት ነው? አሁን እናንተ ጋር ኢትዮጵያ ለሊት አግብታል። እነዛን የመሳሰሉ ሴቶች ነው ትንሽ ቆይ። ነው ትንሽ ቆይ። በነገሩ ምን ይሰራልል ምን ይሰራልል? ቆይ ታደርጋ ገና ነህ አንተ ያልተነካው ተምሻ ነው ጋ ገና ነው ምን ይሰራለታል? ሚስ ግን ያው እንደዚህ ብተኛ በጣም ነው የሚያምረው እ ግን ብተኛ የሚቆረቁረ ይመስለኛል። ዝም ብሎ ልጥፍ ያለ ነገር ነው።

ን ቆንጆ እግዚአብሔር ጋ ይስጠን። ያው እንደዚህ አይነት አሁን ወንድ ልጅ መሆን አለበት። ማብራሪያ ለቤተሰቦች እየሰጠው ነው። ቆይ ሰው ላስገባሽ፣ አንደኛ ዲቦራ ትግባ።